እግዚአብሔር በሰው ውስጥ ላስቀመጠው ራዕይ፣ ችሎታ፣ ክህሎት ትክክለኛ አዋላጅ ሆነን መገኘት አለብን። አንድ ሴት ጽንሷ ዘጠኝ ወር ሲደርስ በእምነት ልጇን በምትወልድበት ጊዜ ትክክለኛ አዋላጅ እንደሚያስፈልጋት እና የአዋላጆቹ ብቃት በሚወለደው ህፃን ላይ ትልቅ ተጽዕኖ ሊያመጣ እንደሚችል እንዲሁ የምናማክራቸውን ሐሳባችንን ራያችንን የምናካፍላቸውን አዋላጆች በትክክል ስንመርጥ፣ ፍሬያማ፣ ስኬታማ መሆን እንችላለን። ምናልባትም አዋላጆች የምንሆነው አስተማሪዎች፣ ዶክተሮች፣ የቤተ ክርስቲያን የሃይማኖት መሪዎች፣ ባለሙያዎች፣ የሀገር አማካሪዎች፣ ባለስልጣኖች ልንሆን እንችላል። ሀገራችን ለዓለም የሚሆን ጽንስ ይዛለች። በተለወጠ ማንነትና እግዚአብሔርን በመፍራት ትውልዱንና ምስሪቱን የመዋለድ ስራ እየጠበቀ ነው። ዛሬስ ምናችን ቢለወጥ በፍጥነት ትውልዱን ቀይረን ማህበረሰቡን ሆነ ሀገርን ልንለውጥ እንችላል። ዛሬም ተፈጥሮ የቸረችልን በርካታ ወንዞች ኖሮ ውሃ በፈረቃ የሚጠጣባት በመሰረተ ልማት ረገድ በቂ ያልሆነ ትምህርት ቤቶችና ሆስፒታሎች በአለመኖሩ ምክንያት በብዙ ሹዩ ዶላሮችን እያወጣል የውጭ ሀገር ሕክምና የምንጠቀም ዜጎች ነው ካለን ከብዙ ሺህ ዓመት እድሜ አንጻር እድገታችን ከሌሎች አዳዲስ ሀገራት ጋር ራሳችንን ስናስተያይ በምርክክ የሚሄድ እስኪመስል ድረስ በመሰረታዊው ይኸውም የሰው ልጅ ፍላጎቶች የሚባሉ ምግብ፣ መጠለያ እና ራፊ ጨርቅ በአግባቡ የሌለን የሸቀጦች ዋጋ ባልተመጣጠነ መንገድ የሚሸጥባት ሀገር ዜጎችን ነው። እግዚአብሔርን ፈርተን በምድርቱ ላይ ለውጥ የሚያመጡ እና የትውልድንም የእግዚአብሔርን ልብ የሚያሳርፉ ሰዎች እንዲወለዱ እና በትውልድ ልብ ያለ መልካም ነገር እንዲወጣ ራርተን እና እግዚአብሔርን ፈርተን ልናዋለድ ይገባል። እግዚአብሔርን ፈርተን እናዋልድ በሚለው መጽሐፍ ውስጥ የሰው አይነቱ ክብደቱ፣ ብዛቱ ይለያይ እንጂ ሁሉም ያቅሙ ያህል በውስጡ ባለው ጸጋና እውቀት በችሎቱ ለቤተሰቡ ለትውልድ፣ ለማህበረሰብ፣ ለቤተ ክርስቲያን እንዲሁም ለሀገሩ አዋላጭ ነው። አዋላጭ ስንል እንግዲህ አንድ በሆዷ ፅንስን የተሸከመች እናት ከምጧ እውቀቱን ጥበቡንና ችሎታውን ተጠቅሞ ለመውለድ በጭንቅ የምታመጣዋን እናት ከስቃይዋ በጥንቃቄ በረራሄ በማዋለድ የሚገላግላት እና አዲስን ትውልድ ወደ ቤተሰብ፣ ወደ ማህበረሰብ፣ ወደ ምድር የሚያመጣ በዚህ ትይዩ ይህ መጽሐፍ እግዚአብሔርን ፈርተን እናዋልድ በሚል ርዕስ ስር የተለያዩ ጉዳዮችን የሚዳስስ እና የማህበረሰባችንን የሞራል ስብዕና ጠብቆ እግዚአብሔር በትውልድ ውስጥ ያስቀመጠውን አቅም፣ ክህሎት፣ ስጦታ ራሄ በረራሄ እናዋል እንድናዋልድ የሚመክር የመጽሐፍ ሐሳብ የመፍትሄ ሐሳቦችን የሚጠቁመን በመጽሐፍ ቅዱሳችን በኦሪት ዘጸአት ምዕራፍ 1 ከቁጥር 15 እስከ 20 ባለው ሐሳብ በመነሳት ሁለት አይነት አዋላጆች እንዳሉ እንመለከታለን። የመጀመሪያዎቹ እግዚአብሔርን ፈርተውና ራርተው በግብጽ በግብጽ በጭቆናና የግፍ አገዛዝ ስር በባርነት ስር የነበሩትን እስራኤላውያንን ነፃ ለማውጣት የተጠቀመበትም። ሙሴን የጸነሰችን እናት ወይም የሙሴን እናት ገደሉ ሲባሉ እያዋለዱ ናቸው። ሁለተኞቹ ግን እግዚአብሔርን ሳይፈሩ ለትውልድ ሳይዳሩ እግዚአብሔር በሰው ውስጥ ያስቀመጠውን መልካም ዘር የትውልድን ራዕይ ጽንስ የሚያጨነግፉ፣ የሚያጣጥሉ፣ የሚገድሉ ናቸው። እያዩ እንዲያድጉ ከማበረታታት ይልቅ አውቀውም ሆነ ሳያውቁ በውስጣቸው ራዕይ እንዲሞት ሊያደርጉ የሚችሉ አዋላጆች ናቸው። ምክርን ስማ ተግሳጽንም ተቀበል በፍጻሜ ተብኝቶ መጽሐፈ ምሳሌ ራፍ 19 ከቁጥር 2 ልንጠይቅ የሚገባን ምን አይነት ምክር እንስማ ከማን እንስማ ማን ያዋል የሚለው ምክንያቱም በዙሪያችን ጓደኛ ቤተሰብ የስራ ባልደረባ አስተማሪ የሃይማኖት መሪዎችና አለቆች በተለያዩ ደረጃና መንገድ ምክር ሊሰጡ የሚችሉ ናቸው ነገር ግን ሁለት አይነት አዋላጆች እንዳሉ ሁሉ ሁለት አይነት አማካሪዎችም አሉ በመልካም መካሪ እንደ እግዚአብሔር ቃል በሆነ መልካም ምክር ተመክረው ውጤታማ ሆነው የተሳካላቸው እንደሚኖሩ ሁሉ ለሌላው ውድቀት በሚመኙ እና ሌላውን ጠልፎ ለመጣል በሚሰሩ ጨካኝ መካሪዎች በመከሩት ክፉ ምክር ምክንያት ለማህበረሰባችንም፣ ለቤተ ክርስቲያን፣ ለሀገር እፍረትና ውድቀት ምክንያት የሆኑ እንዳሉ መዘንጋት የለብን። ታዲያ ማን ያዋል? መልካም ምክር ከሌለ ዘንድ ህዝብ ይወድቃል በመካሮች ብዛት ግን ደህንነት ይሆናል። መጽሐፈ ምሳሌ ምዕራፍ 11 ከቁጥር 11። በመልካም ምክርና በመልካም አዋላጅ ራሳችንንም ትውልድንም እናጠርፋለን። ትውልዱ በእነዚህ ሁለት ተቃራኒ አዋላጆች መካከል አለ። እኛ ከየትኞቹ ነ እግዚአብሔር የሰጠውን ክህሎት፣ ችሎታና አቅም በሙላት እንዲጠቀም የሚያደርጉ በቅንነት መልካም የሚሰሩ ማህበረሰብን፣ ቤተክርስቲያንን፣ ሀገርን የሚያገለግሉ ወደፊት የሚመጡትን የሚያበረታቱ መረጃ፣ ስልጠና የሚሰጡ እውቀትን የሚያካፍሉ እግዚአብሔር በሰው ልጆች ውስጥ ያስቀምጠውን አውጥቶ ትውልድ የሚገባውን ኑሮ እንዲኖር ሊያደርጉ የሚችሉ ናቸው። በተቃራኒ ደግሞ በኢዮብ ዘመን እንደነበሩ ባልንጀሮች እና የኢዮብ ባለቤት የስንፍናን ምክር የሚመክሩ ትውልድ አካሉ የጎደለ ሞራሉ ስብእና ያለው እግዚአብሔርን የማይፈራ አድገው የሚ አድርገው የሚቀርጹ እና ለሌላው መሰናክል የሚሆኑ በድፍረት ክፋትን የሚያበረታቱ እንዳሉ ማየት ይቻላል። ዛሬ በተግባር መንደራችን፣ በሀገራችን የምናየው ቀውሶች፣ ግድያዎች በዚህ ተመሳሳይ የሚመክሩ ምክሮች ውጤቶች ናቸው። እናንተ የዕብራውያን ሴቶች ስታዋልዱ ለመውለድ እንደደረሱ ባያችሁ ጊዜ ወንድ ቢሆን ግደሉት፣ በሚል መልኩ በትውልድ ልብ ላይ ጥላቻዎችን፣ ዘረኝነትን የሌላውን አፍርሶ ለራስ መገንባትን፣ አለመቀባበልን፣ ክፋትን የተሞላ አረም በዚህ ትውልድ ላይ እንዲበቅል የሆነ የሆነው ከነዚህ ክፉ መካሪዎች እግዚአብሔርን ባለመፍራት ትውልድን የመከሩት ምክር ውጤት ነው። ድምፄ ይሰማ ይሁን፣ ይሄ በደንብ ይሰማል። ቃውቢን የበደን ፍሬውን እብራውያን ሴቶች ወንድ ልጆችን ከወለዱ እንዲገዱ ለአዋላጆች ትእዛዝ በሰጠ ጊዜ አዋላጆቹ ግን እግዚአብሔርን ፈርተው ከንጉሱ የሚከተላቸውን ቅጣት ሳይፈሩ በተቃራኒው ወንድ ልጆች ሲወለዱ በህይወት እንዲኖሩ ያደርጉ እንደነበር መጽሐፍ ቅዱስ ይናገራል። ዛሬም እግዚአብሔርን ፈርተው በሰው ውስጥ ያለውን ችሎታ፣ አቅም፣ እግዚአብሔር የሰጠውን ክህሎት እና ራዕይ አይተው ቤተሰብን፣ የሰራ የስራ ባልደረቦቻቸውን፣ ጓደኞቻቸውን፣ ቤተክርስቲያን፣ ሀገርን የሚያዋልዱ የመፍትሄ አካል የሆኑ ለሌሎች የሚራሉ ሰዎች በዙሪያችን አሉ። እኛም መልካም አዋላጆች እንዴት መሆን እንድንችል የሚያሳይ የምክር ሀሳቦችን የያዘ መጽሐፍ በመሆኑ እግዚአብሔርን መፍራት ያለበት የተለወጠ ህይወት እንዲፈ እግዚአብሔር ይፈልጋል። የመፍትሄ አካል ለመሆን በትውልድ መካከል ለውጡ ነፃነትን ለማምጣት ትክክለኛ አዋላጅ ለመሆን ለውጥ ያስፈልጋል። ለውጥ ከራስ መጀመር እንዳለበት በሚሞግቱ ሀሳቦች የተሞላ ነው። ለውጡ ደግሞ ቤተክርስቲያንን እና ሀገርን እንዲለውጥ ከኛ መጀመር አለበት። የተለወጠን እኛ ሌላውን መለወጥ ማገዝ መርዳት እንድንችል ተጠንቅቀን በርህራሄ በሌላ ጫማ ውስጥ ገብተን የሌላውን ስሜት አቅም ተገንዝበን ለትውልድ የእረፍት ምክንያት ሆነን ትውልዱን እንድናሳርፍ እግዚአብሔር ይርዳል። በእርግጥ ከሕፃናት እስከ አዋቂ ሁላችንም ለውጥ እንሻል። የኑሮ፣ የህይወት፣ የስራ፣ የትምህርት ለውጥ ፈላጊዎች ነው። ያ ለውጥ ግን በሁለት መንገድ ይከናወናል። የመጀመሪያው ራሳችንን ከለወጥን ሲሆን፣ ሁለተኛው ግን ከአጠገባችን ያለው ሰው ቀና እንዲል በውስጡ ያለውን አቅምና ችሎታ የተሰጠውን ራዕይ እንዲያጎለብት ስንረዳውና ስናግዘው። ይህ መጽሐፍ ሁላችንንም የለውጥና የመፍትሄ አካል እንዲሆን ያበረታታል። ሁሉም ለውጥ ከእኔ ከእናንተ ከአንቺ ከእኛ ከጀመረ የማህበረሰባችን ለቅሶ በቅርበት በፍጥነት በማበስ ተስፋ የቆረጡትን አይዟችሁ በማለት የወደቀውን ሰው አይቶ ባለማለፍ አይቶ ባለማለፍ ሁላችንም ሌሎችን ለማንሳት ከተረባረብን ለውጣችን ይፈጥናል። አሁን በብዙ ስፍራ እንደምናየው የሚዋሹ እና የሚሰርቁ የተሳካላቸው በሚመስልበት ጊዜያዊ ስኬት ነፍስን ከእግዚአብሔር እንኳን ሊላይ በሚችል በጎ ባልሆነ ተግባራት ትውልዱ ግራ በተጋባበት ዘመን ለትውልዳችን ትክክለኛ አዋላጅ በመሆን ሰው እግዚአብሔርን በውስጡ ያስቀምጠውን አቅም እንዲጠቀም በሀቀኝነት እንዲሰራ፣ የዓለም ብርሃን ጨው አምባሳደሮች ሆነን በጋራ እንድንታይ፣ በአጠገባችን ያሉ በድህነት የሚኖሩ ማህበረሰቦችን ቀና እንዲሉ በማገዝ ሰዎች ውስጣቸው የተቀመጠውን እውቀት እንዲያወጡና እንዲሁም የወንድሞቻችን እና የእህቶቻችን ጠባቂዎች ሆነን በመቆም በጨለመው ላይ ለማብራት በጋራ ከተነሳን የህዝባችንን ለውጥ ልናፈጥን እንዲሁም እግዚአብሔርን የሚወድ እና ሰውን የሚያከብር ትውለድ ልንፈጥር እንችላለን። መልካም ምሳሌ የሚሆኑ የሚናፍቁትን ለውጥ ለማየት ከራሳቸው አልፈው የብዙዎች እንባ መታበስ ምክንያት የሆኑ የተጣሉ ልጆችን ወስደው እንደ ልጆቻቸው አድርገው ያሳደጉ አዛውንቶችን ካሉበት ችግር አውጥተው የተንከባከቡ፣ ለራሳቸው ጥቅም ሳያገኙ ሌሎችን ለመጥቀም ሲሉ መብራት፣ ውሃ፣ መሰረታዊ ነገር ባልተሞላበት ገብተው ሰዎችን ያከሙ፣ ራሳቸው እንደ ሻማ ቀልጠው ብርሃን ያበሩ፣ ንጹሕ ወንጌል የሰበኩ እና እየሰበኩ ያሉ ወንጌልን ለማድረስ በከባድ ቦታና ማህበረሰብ ውስጥ ገብተው ብዙዎች ከጨለማ ወደሚደነቅ ብርሃን ያወጡ እነዚህ ሁሉ ለውጥ አምጪዎች ከመልካም አዋላጆች የሚመደቡ ናቸው። አዋላጆች ግን እግዚአብሔርን ፈሩ፣ የግብፅ ንጉስ እንዳዘዛቸው አላደረጉም፣ ወንዶች ህፃናትንም አዳኗቸው ናቸው። ኦሪት ዘፀአት ምዕራፍ 1 16 ታዲያ በተለወጠ ማንነት እግዚአብሔርን በመፍራትና ለትውልድ በመራራት ከእነዚህ እግዚአብሔርን ፈርተው ከሚያዋልዱ አዋላጆች የሚመደበው ማን? እርሱ ከእግዚአብሔር ዘንድ ብድራት አለው። አዋላጆች ግን እግዚአብሔርን ፈሩ፣ የግብፅ ንጉስም እንዳዘዛቸው አላደረጉም፣ ወንዶቹን ህጻናት አዳኑ ናቸው። እንዲህም ሆነ አዋላጆች እግዚአብሔርን ስለፈሩ ቤቶችን አደረጉላቸው። ኦሪት ሰዓት አንድ አስራ ሰባት ስከለ ከዚህ የተነሳ ከመልካም አዋላጅ ምድብ ውስጥ እኔም መኖር አለብኝ የምንል ከሆነ የቤተሰብን፣ የቤተ ክርስቲያንን፣ የሀገራችንን የትውልድ ለውጥ እናፈጥናለን። ይህ መጽሐፍ ለእነዚህ ሁለት ለእነዚህ ሁለት አይነት አዋላጆች በመተንተን ይህ መጽሐፍ ስለ እነዚህ ሁለት አይነት አዋላጆች በመተንተን በትውልድ ላይ ያላቸውን ትልቅ ተጽዕኖ ፍንትው አድርጎ የተለያዩ ጉዳዮችን እያነሳ ይዳስሳል። የግብፃውያን አዋላጆች እግዚአብሔርን ፈርተው ትውልድ እንዲቀጥል ምክንያት ነው እና መልካም ስራ ለሌሎች እንዳደረጉ እና እግዚአብሔር እንደባረካቸው ቤቶች እንደሰራላቸው እንዲሁም ዛሬ እኛ ለሌሎች ቤተሰብ፣ ጓደኛ፣ ማህበረሰብ፣ ቤተክርስቲያን እና ሀገር ሀገር ውስጥ እግዚአብሔር ያስቀመጠውን ክህሎት ራዕይ እንዲወጣ እንዲገለጥ እንዲያብብ እንዲያፈራ ምክንያት ስንሆን እግዚአብሔር ቤታችንን እንደሚሰራ ማሳያም ጭምር ነው። ይህንን መጽሐፍ በማንበብ ለትውልዳችን የምንራራ መልካም አዋላጆች ሆነን በምድር የተሰጠንን ኃላፊነት እንድንወጣ መጽሐፉ ያበረታታል። እግዚአብሔርን መፍራት ወደ ሕይወት ይመራል የሚፈራውም ጠግቦ ይኖራል፣ ክፉ ነገርም አያገኙም። መጽሐፈ ምሳሌ ራፍ 19 ቁጥር 13 መልካም ንባብ። ኢንጂነር ዳንኤል ታምረት። አመሰግናለሁ። ቴንኪው ቤንዬ፣ እግዚአብሔር ይባርክ። ቆንጆ አድርገ በቆንጆ ድምፅ አድርገ መጽሐፉ ስላልበብግል የሆነ ቴንኪው ማለት ፈልጋለው። እግዚአብሔር ይባርክ በጣም መጽሐፉን እንድናየው እና እንድንገዛ የሚያደርግ የሚያነሳሳ ንባብን እንድንወድ አድርገ ስላለበት ክልል ቴንኪ ሰዎች እኔም ለመድገም ነበረ እንደው ካለን ሰዓት አንጻር ቅድም ትንሽ